ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችን፣ ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን እንሆ ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመለ የዝግጅት ክፍል ጋር ከእናንተ ጋ የጋራ ቆይታ ማድረግ ይሆናል። ቀዳሚ ወዳደረግ ነው ወደ ሀገር ውስጥ ጉዳያችን እናልፋለን። በአዲስ አበባ ከተማ ለህጻናት ምቹ ያልሆኑ አንድ መቶ አምስት የህጻናት ማቆያ ተቋማት ላይ የጽሁፍ ማስጠንቀቂያ ተሰጣቸው። የአዲስ አበባ ምግብና መድኃኒት ባለስልጣን ቁጥጥር ከሚያደርግባቸው ስልቶች ውስጥ አንዱ ስጋት ተኮር ሪስክ ቤዝድ ሲሆን የህጻናት ማቆያና የታቱ አገልግሎት የሚሰጡ ተቋማት ላይ የቁጥጥር ስራ ማከናወኑም ተገልጿል። በየቦታቸው ያሉ የህጻናት ማቆያና ታቱ ነቃሽ አገልግሎት መስጫ በአብዛኛው የተቀመጠውን ደረጃ የማያሟሉና ለጤና ችግር አጋላጭ የሆኑ አሰራሮችን እንዳሉ የሚያሳዩ ጉዳዮች በመኖራቸው ከጤና ሚኒስቴር ጋር በመተባበር ለመስራት ቅድመ ዝግጅትም አድርጓል። በሁሉም ክፍለ ከተማዎች ስጋት ተኮር ቁጥጥር የተደረገ ሲሆን በዚህም በአዲስ አበባ ምግብና መድኃኒት ባለስልጣን ሱዳን በሰኔ ወር በ288 የህጻናት ማቆያ ተቋማት ላይም ቁጥጥር ተደርጓል። በዚህም ቁጥጥር ወቅት 105 የህፃናት ማቆያ ተቋማት ካለባቸው ችግር ምክንያት የመጨረሻ የጽሁፍ ማስጠንቀቂያ የተሰጣቸው ሲሆን አንድ ህጻን ማቆያ ተቋም ስራ እንዲያቆም ተደርጓልም ሲሉ በባለስልጣኑ የምግብ እና ጤና ነክ ቁጥጥር ዳይሬክተር አቶ ስቲፋኖስ ጌታቸው ለብስራት ራዲዮ ተናግረዋል። እርምጃ የተወሰደባቸው ተቋማት ያለባቸው ችግር የጤና ብቃት ማረጋገጫ ሳይሰጡ እየሰሩ በመገኘታቸው አደራጃጀታቸው ናቸው፣ ለህፃናት ምቹ ባለመሆናቸው ያለባቸው ችግር እንዲያስተካክሉ ማስጠንቀቂያ መሰጠቱም ተገልጿል። ዘገባው የሳምራይ ስዩም ነው። ከመኖሪያ ቤት ውስጥ ሞተርና የተለያዩ ንብረቶችን እየሰረቀው ግለሰብ በስርዓት ተቀጣ። በሃላባ ቁልቶ ከተማ ሜጦማ ቀበሌ ዋንጃ በር ቀጠና ልዩ ስሙ አዲስ መዘጋጃ ቤት ተብሎ በሚጠራበት አካባቢ ለሌታ አስር ሰዓት ላይ የወንጀል ድርጊቱ ተፈጽሟል። አንደኛ ተከሳሽ ወንደሰን ታምራትና ለጊዜው በግልጽ ስሙ ያልታወቀው ሁለተኛ ተከሳሽ አድራሻቸው ኦሮሚያ ክልል አዳማ ከተማ ሲሆን የግል ተበዳይ አቶ ዳዊት አሰፋ የዋጋ ግምቱ ሁለት መቶ ሀያ ሺ ብር የሆነ ነጭ መቶ ሰማኒያ ሲሲ አፓች ሞተር ሳይክል የዋጋ ግምቱ ቅርመቱ 100 ሺ ብር የሆነ ሳምሰንግ አልትራ ኤስ 22 ስልክና በፊስታል ተጠቅልሎ የተቀመጠ 127 ሺ ብር በድምሮ 447 ሺ ብር የሚገመተውን ንብረት አንደኛ ተከሳሽ ወንደሰን ታምራት ና አሁን እጃቸው በፖሊስ ካልተያዘው ና ቃላቸውን ካልሰጡ ተከሳሾች ጋር አንድ ላይ በመሆን የወንጀል ድርጊቱን ፈጽመዋል። ተከሳሾቹ በመኖሪያ ቤት ግቢ ውስጥ ተቆልፎ የነበረው ሞተር ሳይክል፣ የሞባይል ስልክና ጥሬ ገንዘብ ሰርቀው በመውሰድ ከአካባቢው በመሰወር ወደ ኦሮሚያ ክልል አዳማ ከተማ ያቀኑ ሲሆን መርማሪ ፖሊስም ፍርድ ቤት ባወጣው የማዝዣ ትዕዛዝ ተከሳሽን በአዳማ ከተማ በቁጥጥር ስር አውሏል። በዚህም የሀለባ ከተማ አቃቤ ህግ ተሻሽሎ በወጣው በ1996 ዓ ም የኢፌድሪ የወንጀል ህግ 669 ንዑስ አንቀጽ ሶስት ለ ላይ የተመሰረተውን በመተላለፍ የተፈጸመ ከባድ የስርቆት ወንጀል በማለት ክስ መስርቷል። ክሱን ሲከታተል የቆየው የሀለባ ቁሊቶ ከተማ የመጀመሪያ ፍርድ ቤትም ተከሳሽን ያርማል፣ ሌሎችንም ከመሰል ድርጊት ይቆጥባል በማለት በስድስት አመት ከስድስት ወር እስራት እንዲቀጣ መወሰኑን በስርዓት ከ አላባ ከተማ መጀመሪያ ደረጃ ፍርድ ቤት ያገኘው መረጃ ያመላክታል። ተመልካቾቻችን ከሀገር ውስጥ የያዝናቸው ጉዳዮች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወዳገኘናቸው ጉዳዮች እናልፋለን። እኛ ያልናችሁ ካልሆነ በቦንብ እንጨርሳችኋለን ማለት የጫካ ሕግ ነው ስትል ኢራን አስታወቀች። የኢራን ምክትል የውጭ ጉዳይ ሚኒስተር እንደተናገሩት ዩናይትድ ስቴትስ ከኢራን ጋር ዲፕሎማሲያዊ ድርድር ለመቀጠል ከፈለገች ተጨማሪ ጥቃቶችን ማስቆም አለባት ሲሉም ተደምጠዋል። ማጅድ ታክትራቫንቲ የትራምፕ አስተዳደር ለኢራን በአስታራቂዎች በኩል ወደ ድርድር መመለስ እንደሚፈልግ ቢገልጹም ንግግር እየተካሄዱ ባለበት ወቅት ተጨማሪ ጥቃቶችን ስለመፈጸም ያላቸውን አቋማቸውን ግልጽ አላደረጉም ብለዋል። በሰኔ አስራ ሶስት መጀመሪያ ላይ የጀመረው የእስራኤል ወታደራዊ ዘመቻ ብቻ በሁለት ቀናት በኋላ በሙስካት ሊካሄድ የነበረውን ስድስተኛ ዙር ቀጥተኛ ያልሆነ ድርድር እንዳይካሄድም አፍርሷል። ባለፈው ሳምንት ዩናይትድ ስቴትስ በእስራኤል እና በኢራን መካከል በተነሳው ግጭት ውስጥ በቀጥታ የተሳተፈች ሲሆን ሶስተኛው የኢራን የኒውክሌየር ጣቢያ በቦምብም አጥቅታለች። ሳክስ ራቫንቺ በተጨማሪ ኢራን ሰላማዊ ናቸው ላለችበት ዓላማ ዩራኒየም ማበልጸግ እንደምትችልም ታምናለች በማለት ኢራን በድብቅ የኒውክሌየር ቦምብ ለማምረት እየተንቀሳቀሰች ነው የሚለውን መረጃ ውድቅ አድርገዋል። ኢራን ምርምር መርሃ ግብሯ የኒኩሌር እቃዎች እንዳታገኝ ተነፍጋለችና ስለዚህ በራሳችን ላይ መታመን አለብን ብለዋል። የውጭ ጉዳይ ሚኒስተር በዚህ ደረጃ መነጋገር ይችላል አቅሙን መወያየት ይችላል። ነገር ግን ማበልጸግ አትችሉም ወይም ዜሮ ማበልጸግ በሚል ካልተስማማችሁ ደግሞ በቦምብ እንመታችኋለን ማለት የጫካ ህግ ነው ሲሉ የውጭ ጉዳይ ሚኒስተር ተናግረዋል። በአሜሪካ ጥቃት በኢራን የኒኩሌር መርሃ ግብር ላይ የደረሰው ጉዳት ምንም ያህል እንደሆነ ግልጽ ያልሆነ ሲሆን ታክትራቫንቺ ትክክለኛ ገምገማ መስጠ መሰጠት እንደማይቻል ማክለዋል። ትራምፕ ቲክቶክን ለመግዛት የሀብታም ሰዎች ቡድን አለኝ ሲሉ ተደመጡ። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ ውስጥ ክልከላ ቀን የሚጠበቀውን የቲክቶክ ቪዲዮ ማጋሪያ መተግበሪያ ብሔራዊ ደህንነት አደጋ ላይ ይጥላል በሚል ከመዝጋቱ በፊት ያለውን ስጋት ለመቅረፍ ገዢ አለኝ ሲሉም ተደምጠዋል። በፎክስ ኒውስ ቃለ መጠይቅ ላይ ትራምፕ መተግበሪያው ለመግዛት ፍቃደኛ የሆኑ በጣም የሀብታም ሰዎች ቡድን እንዳላቸው ተናግረዋል። ከሁለት ሳምንት በኋላ እነግራችኋለሁ ሲሉም አክለዋል። ሽያጩ ከቻይና መንግስት ይሁንታ ይፈልጋል። ነገር ግን ትራምፕ ለፎረስ እንደተናገሩት ፕሬዚዳንት ጂ ቺን ሾፒንግ ያደርጉታል ብለው እንደሚያምኑም ተናግረዋል። በዚህ ወር ትራምፕ የቲክቶክን ለአሜሪካ ባለሀብት ወይንም ኩባንያ እንዲሸጥ የሚያስገድድ ህግ ተግባራዊ ከመሆን እንዲዘገይ ለሶስተኛ ጊዜ አራዝመውታል። በመጨረሻ ማራዘሚያ የቲክቶክ ወላጅ ኩባንያ ባይታንድስ መተግበሪያውን እስከ ሴፕቴምበር 17 ለመሸጥ ስምምነት ላይ እንዲደርስም ይጠየቃል። ባለፈው ሚያዝያ ወር ላይ ቲክቶክ ለአንድ አሜሪካ ገዢ ለመሸጥ የተደረገ ስምምነት በትራምፕ ታሪፍ የተነሳ ከቻይና ጋር ግጭት በመፍጠሩ ድርድሩን ፈርሷል። አሁን ላይ ትራምፕ ገዢ አለ የሚሉት ከሶስት ወራት በፊት ከነበረው ጋር ተመሳሳይ ኩባንያ ስለመሆኑ የዩናይትድ ስቴትስ ኮንግረስ የቲክቶክን ሽያጭ የሚያስገድድ ህግ ባለፈው ዓመት በሚያዝያ ወር ያጸደቀ ሲሆን፣ በህጉ ቲክቶክ ወይንም ወላጅ ኩባንያው የአሜሪካን የተጠቃሚ መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል በሚል ስጋት መሆኑን በመጥቀስ ሲሆን፣ ቲክቶክ ግን ውንጀላውን የሐሰት ነው ሲልም ውድቅ አድርጓል። ትራምፕ በመጀመሪያ የስልጣን ዘመናቸው ቲክቶክን አያስፈልገንም ሲሉም ተችተው ነበረ ነገር ግን በ2024 ምርጫቸው ለአሸናፊነታቸው እንደ አንድ ምክንያት አድርገው በመመልከት ቲክቶክ በአሜሪካ ውስጥ ጥቅም ላይ እንዲውል ይፈቅዳሉ። ህጉ በጥር 19 ተግባራዊ የመሆን ነበረበት። ነገር ግን ትራምፕ በአስፈጻሚ የትእዛዝ ስልጣናቸው በመጠቀም በተደጋጋሚ እንዳይተገበረ አዘግተውታል። ይህ ውሳኔያቸው የኮንግረሱ ህግ አውጪዎች በመቃወም ትችትም አስነስቶባቸዋል። ቲክቶክ የህጉን ህገ መንግስታዊነትም ተቃውሟል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ይግባኝም ቢሉም ጥያቄያቸው ድርቅ ተደርጎባቸዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብላ አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ።